አሰልጣኝ ተረፈ አመሰግናለሁ። የመጨረሻ ያዋሳ ቆይታችሁን በድል አጠናቃችኋል። አጠቃላይ ጨዋታው እንዴት ነው? ያው ከተከታታይ ነጥብ መጣል በኋላ ያገኘነው ሶስት ነጥብ ነው። በየዲፓርትመንቱ ልጆቹ ዛሬ ያደረጉት እንቅስቃሴ በጣም ጥሩ ነበረ። ውጤቱም እሱ እንደሚገልጸው በጣም ደስተኞች ነው። ምናልባት ከረፍት በኋላ ነው እንቅስቃሴው ከፍ ብሎ ግብ የሚያስቆጠራችሁት እና እንዴት አገኘው? በተለይ ከረፍት በኋላ ያደረግከው ቀያሪው ነው ለውጥ ያመጣው ማለት ይቻላል? ሁለቱም 45 ላይ እንቅስቃሴው ጥሩ ነበር። መጀመሪያው አርባ አምስት ላይ ያው ጎል እስኮላ አላደረግንም እንጂ ያሰብነውን ነገር በትክክል ተግብረዋል። ያው ኳሱን ተቆጣጥሮ ለመጫወት ነበረ ጥረት ያደረግነው ሁሉም የሜዳ ክፍል ላይ ብልጫ ነበረ። መጀመሪያው 45 ጎል አላስቆጠርንም፣ ሁለተኛው 45 ላይ ግን ጎል ሳይቆጠርብን በመጀመሪያ 45 የነበረውን ብልጫ ከፍ አድርገን ጎል አስቆጠረ መውጣት ነበረ፣ በረፍት ሰዓት የተነጋገር ነው። እሱም ተግባራዊ ሆኗል። ጥሩ ጊዜ ነበር። ከረጅም ጊዜ በኋላ ነው ወደ ሶስት ነጥብ የመጣችሁትና ቀጣይ ደግሞ አዳማ ነው ውድድሩ የሄደው የዛሬው ድል ለቀጣይ ምን ዋስትና ይኖረዋል ብለታስብ? ያው ትልቅ መነሳሳት ነው የሚፈጥረው በጣም ጥሩ ነገር ነጥቦች በጣልበት ሁኔታ ውስጥ ሁሉ ልጆቹ ጋር ያለው ፍላጎት ተነሳሽነት በጣም ጥሩ ነው ነውና፣ ዛሬ ላደረጉትን ነገር ማመስገን ፈልጋለሁ። አዳማ ላይ ላለው ጥሩ ስንቅ ነው የሚሆነን ጥሩ ተነሳሽነት ነው። ጨዋታው ወደ መገባደጃው እየሄደ ነው። ስለዚህ እያንዳንዱን ጨዋታ በጥንቃቄ ተጫውተን ድሬዳዋን የሚመጥ ነው ቦታ ላይ ለማስቀመጥ ጥረት እናደርጋለን። ያው በዚህ አንዘናጋም። አሰልጣኝ ተረፈ ምናልባት ይታገሱ፣ በቅጣት የለም። ባለፉት ተከታታይ ጨዋታዎች አንተ ነ እየመራ ያለው ከአሰልጣኝ ታገሱ ጋር ኮሚኒኬት ስታደረግ ነበረ በተለያዩ መንገዶች እና ምናልባት የሱም እገዛ ለዛሬ ውጤት አለው ማለት ይቻላል። ምንም ጥርጥር የለውም። ያው ይታገስ ቅጣት ላይ ነው ያለው። ምንም ጥርጥር የለውም የእሱ እገዛ ነው። ሙሉን ስራ የሚሰራው እሱ ነው። ዛሬም በሜዳ ላይ የነበረውን እንቅስቃሴ ምን ማድረግ እንዳለብን ወደ ጨዋታ ሜዳ ከመግባታችንም በፊት ስንነጋገር ነበረ። ስለዚህ ምንም ጥርጥር የለውም የሱ ገዛ እንዳለ። አሰልጣኝ በረከት፣ በጣም ጠንካራ ጨዋታ ነበረ። አንድ ለባዶ ከረፍት በኋላ በተቆጠረባችሁ ጎል ተሸንፋችኋል። እንዴት ነበረ አጠቃላይ ጨዋታ? ያው ጨዋታው ጠንካራ ነበር፣ በእኛም በነሱም በኩል ሁለታችንም ነጥቡን ለማግኘት ከፍተኛ ጥረት አድርገናል። በመጨረሻ በሁለተኛ 45 በተወሰነ መንገድ የማፈግፈግ ነገር አሳይተናል። ያው ከጨዋታ ውጤት ለመያዝ ልጆቹ የሚችሉትን አድርገዋል። ጥሩ አልነበረም ከውጤት አንጻር። ኮች ምናልባት ጉጉቶች ቡድን ላይ ይታዩ ነበሩ ከፍተኛ ግን መነሳሳቶችም በተቃራኒው ይታያል። ያ ከምን አንጻር ነው? ውጤት ከመፈለግ አንጻር እንደዚህ ነው። ያው ውጤት ከመፈለግ አንጻር ጉጉት ይኖራል፣ ችኮላ ይኖራል። ፖዘቲቭሊ ነው የምንወስደው ግን ደግሞ ተረጋግቶ መምራትና ጌሙን መቆጣጠር ያስፈልግ ነበር። ያንን ነገር ጌሙ ላይ አልታየም፣ ይስተካከላል ብዬ አስባለሁ። በመከላከሉ ላይ ክፍተቶች ነበሩ፣ ባለፉት ተከታታይ ጨዋታዎችም ነበሩ። ግቡ ሲቆጠር ያን ያመላክታል ዛሬም። እና በዚህ በኩልስ መሻሻል የለበትም ብለን ታስባለሁ። በዚህ በመከላከልም ሳይሆን በማጥቃትም፣ በሁሉም ረገድ ማሻሻል ያስፈልጋል እያንዳንዱ ጌም ላይ ሁልጊዜም የተሻለ ነገር ማሳየት ያስፈልጋል። ዛሬ ጥሩ አልነበረም። ሀዋሳን የሀዋሳ የመጨረሻ ጨዋታችሁ ነበር፣ ቀጣይ ስድስት ጨዋታዎች ወደ አዳማ ይጓዛል። ምን ይጠበቃል በቀጣይ ከተማ? ያው የትም ቢሆን ጨዋታዎችን ለማሸነፍ ጥረት ማድረግ ያስፈልጋል። ጥረት እያደረግን ነው። እግር ኳስ አንዳንዴ እንደዚህ ነው። ያው አዳማ ሄደን ከፍ ያለ ጥረት አድርገን የተሻለ ውጤት እንደምናስመዘግብ ይሰማኛል። ያው መስራት ነው የሚጠበቀው፣ ከዚህም በኋላ አመሰግናለሁ።